ምን አርጋችሁ እንደምትሸፍኑለት እኔ እግዚአብሔር ይወቃው? እንግዲህ በመሳሪያ ነው የያዛት ቀጥቅጦ። እናንተ ለምንድነው የምትሉ ምትሉ ሰዎች በታናሽ ወንድሟ ፊት አቀባብሎ ከእንደገና እግሩ ስር ወድቆ ሲለምነው ወደዛ ተኩሷል። እንደዚህ ተጎድታ እያየን ራሷን አጠፋች ምለውን እንዴት አይምሯችን ይቀበላል? ፍትሕ ለዚች ምስኪን ልጅ አባትየው አደራ ብለውናል። የሴት ልጅ ሰቆቃ ኢትዮጵያ ላይ ይበቃል። ስለታወቁ ብቻ ያዙ ይልቀቁኝ የሚባለው ነገር ግራ ይገባል። ፖሊስ በብርቱካን ጉዳይ 14 ቀን የምርመራ ጊዜ ይሰጠኝ ብለዋል። ታፍና የተወሰደችው የኢዜማ ተወካይ የሆነችው ገነት አራጌ ቤተሰቦቿ እስካሁን እንዳልተመለሰች ተናገሩ። የቀነኒ አዱኛ ድጋሚ ተደብድባ አይኗ ቀልቶ የወጣው ፎቶ መነጋገሪያ ሆኗል። ሰላም ጤና ይስጥልን፣ የቻናላችን ቤተሰቦች አብራችሁን ስትቆዩ ዝርዝሩን እንቃኛቸዋለን። ሀሳብ አስተያየታችሁን በኮሜንት አሳውቁን ቪዲዮውን ላይክ በማድረግ እንጀምር። ወደ መረጃው። ፖሊስ በነ ብርቱካን ጉዳይ የ14 ቀን የምርመራ ጊዜ እንዲሰጠው በመጠየቁ ፍርድ ቤቱ የ14 ቀን ምርመራ ማጣሪያ ፈቅዷል። በቁጥጥር ስር የዋሉት ብርቱካን ተመስገን፣ የኢቢኤስ ቴሌቪዥን ጋዜጠኞችና የክፍለ ከተማ አመራሮች ዛሬ ሰኞ መጋቢት 22 ቀን ከሰዓት በኋላ የከፍተኛ ፍርድ ቤት ቀርበው የነበረ ሲሆን ፍርድ ቤቱ ፖሊስ የጠየቀውን የምርመራ ቀናት በመፍቀዱ እነ ብርቱካን ወደ እስር ቤት ተመልሰዋል። ፖሊስ የምርመራ ስራችንን በሰውና በሰነድ ማስረጃ በስፋት ማጣራት እንድንችል 14 ተጨማሪ ቀናት ይፈቀደልኝ ሲል ባለፈው ሮቡ መጠየቁ የሚታወስ ሲሆን ፍርድ ቤቱ ለዛሬ ቀጠሮ ሰጥቶ የነበረው በዚህ ላይ ውሳኔ ለመስጠት ነበረ። በዚህ መሰረት ዛሬ ፍርድ ቤቱ ተጨማሪ ቀኑን ፈቅዷል። በሌላ ዜና ቅዳሜ ዕለት ፖሊስ ተጨማሪ ሶስት የኢቢኤስ ጋዜጠኞችን በቁጥጥር ስር አውሎ እነርሱም ዛሬ ፍርድ ቤት ቀርበዋል። በእነዚህ ጋዜጠኞች ላይ ፖሊስ ባቀረበው ተጨማሪ የምርመራ ቀን ላይ ውሳኔ ለመስጠት ለነገ ማክሰኞ ቀጠሮ ተሰጥቷል። ልጃችን በመንግስት የጸጥታ ኃይሎች ታፍና ከተወሰደች በኋላ ልትገኝ አልቻለችም። የኢዜማ ተወካይ በመሆን ያገለገለችው የገነት አራጌ ቤተሰቦች ለመሰረት ሚዲያ እንደተናገሩት የካቲት ስድስት ቀን 2017 ዓ.ም አዲስ አበባ ጉለሌ ክፍለ ከተማ መነን ተብሎ ከሚጠራው አካባቢ ከምሽቱ ሁለት ሰዓት ላይ ቀይ በሆነ የለበሱ የመንግስት የጸጥታ ኃይሎች ታፍና ከተወሰደች በኋላ አድራሻዋን ማግኘት አልቻለም ብለው ለኢዜማ ተወካይ የነበረችው የገነት አድራጊ ቤተሰቦች ለመሰረት ሚዲያ ተናግረዋል። ገነት የኢትዮጵያ ዜጎች ለማህበራዊ ፍትህ ኢዜማ የማህበራዊ የሴቶች ጉዳይ ተጠሪ በመሆን ያገለገለች ሲሆን የእስሯ ምክንያትም ከዚሁ ጋር የሚገናኝ ካልሆነ በስተቀር ሌላ የፖለቲካ ተሳትፎ የላትም ሲሉ ቤተሰቦቿ ገልጸዋል። የገነት ቤተሰቦችም የአዲስ አበባ ፖሊስ ኮሚሽን ቢሮ፣ የፌዴራል ፖሊስና ሌሎች ከወቅታዊ ጉዳይ ጋር ተያይዞ ይታሰሩበታል በተባሉ ጣቢያዎች አፈላል ግን የነበረ ቢሆንም አድራሻዋን ሊገኝ አልቻልም ሲሉ ነግረውናል። ገነት በመንግስት የጸጥታ ኃይሎች ታፍና ከተወሰደች ከ45 ቀናት በላይ መሆኑ መሰረት ሚዲያ አረጋግጧል። የዛሬ አራት አመት ገደማ በተካሄደው አገራዊ ምርጫ ወቅት ኢዜማ ያወጣው መረጃ እንደሚጠቁመው ገነት ከአዲስ አበባ ዩኒቨርሲቲ በፖለቲካል ሳይንስና ዓለም አቀፍ ግንኙነቶች የመጀመሪያ ዲግሪ አግኝታለች። በኢትዮጵያ የፍትህ ስርዓቶች ማዕከል ያገለገለችው ገነት ኢዜማን ከተቀላቀለች በኋላ በወረዳ 17 ሴቶች ጉዳይ ተጠሪ በመሆን በምርጫ ወረዳው ስራ አስፈጻሚ ሆና ሰርታለች። ቀነኒ አዱኛ ተጎሳቁሏ ተጨቁና በአሰቃቂ ሁኔታ ከዚህ ዓለም እንዳረፈች ከዚህ ምስል ብዙ መረዳት እንችላለን። እውነቷ ግን ዛሬም አልወጣም። የዚች ምስኪን ደም ዛሬ ፍትህ ላይ ይጮዋል። የፍርድ ሂደቷ ምን ደረጃ ላይ እንዳለ ምንም የተሰማ ነገር የለም። እጮኛዋ አርቲስት አንዱ ዓለም ጎሳ በፖሊስ ቁጥጥር ስር እንደዋለ እንጂ ለእድጭ ምስኪን ነፍስ ፍትህ ትጠይቃለች ደስተኛ መስላ ትኖር ነበር እየጨፈረች ቪዲዮ ትሰራ ነበር ከአንገት በላይ ፈገግ ያለች ወዳጆቿን ትሸውር ነበር ነገር ግን እንደ መላስ እንደ ጥርስ አይን አያዋሽም ምን አይነት ሲኦል ውስጥ እንደነበረች አይኖቿ ምስክር ናቸው እምባዋን አብሳ ችግሯን በልቧ ይዛ ፍርሃቷን ተቋቁማ ሞትም ቢሆን ስድብ እንግልትም ይሆን መሰበር ሴት ነሽ ችለሽ ኑሪ በሚላት ማህበረሰብ ታስራ ሁሉን ችላ አብራ ስቃ ተጫውታ በማለፍ ሳይደብቃት ተደብቃ መኖር መርጣ ጊዜ የቀደመቻት ወጣት ወጣቷ ብትነግረን ስለማናምናት እውነቱ ይሄ ነው ብትለን እርሱ እንደዚህ አይደለም ብለን ስለምንዘባበትባት እንዴት ትተዋለች ክብርሽ ጎድሏል ብለን ስለምናሸማቅቃት ጊዜ የቀደመቻት ባለ ብዙ ህልም ጎበሴት ዛሬ አበባ ተሰጠኝ ልደቴ ወይም የተለየ ቀን ሆኖ አይደለም ትላንት ማታ ለመጀመሪያ ጊዜ ተጨቃጭቀን ነበረ ብዙ ስሜትም ከሚጎዱ ቃላቶች ተናግሮኝ ነበር ነገር ግን ያደረግነው ተስማምቶ አበባ ስለሰጠኝ ይቅር አልኩት። ድጋሚም ዛሬ አበባ ሰጠኝ። ፍቅር የጀመርንበት ቀን ስለሆነ አሊያም የተለየ ቀን ሆኖ አይደለም። ትላንት ማታ ከግድግዳ ጋር አጋጨኝ። ትንፋሽ እስኪያጥረኝ አነቀኝ። የሆነ ቅጀት ይመስላል። እውነት አልመስልሽ አለኝ። ዛሬ ጠዋት ከእንቅልፌ ስነቃ ሰውነቴ በህመም ቆስሎና ሰንበር በሰንበር ሆኜ ነበር። ባረገው ነገር ሳይጸጸት አልቀረም መሰለኝ። አበባ ሰጠኝ መሰለኝ። ድጋሚ አበባ ሰጠኝ። ዛሬ አበባ ተሰጠኝ። የእናቶች ቀን ወይም የተለየ ቀን ሆኖ አይደለም። ትናንት ማታ በድጋሚ መታኝ። ከምንም ጊዜ በላይ የከፋ ድብደባ አደረገብኝ። እሱን ትቼው ከሄድኩ ምን አደርጋለሁ? ልጆቼን እንዴት ነው ማሳድገው? ገንዘብ እስከየት አመጣለሁ? እሱን ፈርቼዋለሁ። እሱንም ትቶ መውጣት ፈርቻለሁ ነገር ግን ባደረገው ነገር ሳያፍር አልቀረም። የመጨረሻም አበባ ሰጠኝ። የዛሬ ቀን ልዩ ቀን ነች። ዛሬ ቀብሬ የሚፈጸምበት ቀን ነው። ትናንት ማታ ገደለኝ፣ ነፍሴ እስክትወጣ በአሰቃቂ ሁኔታ ቀጥቅጦ ገደለኝ። በውስጤ እሱን ጥሎ የመውጣት ብርታትና ጥንካሬ ቢኖረኝ ኖሮ ዛሬ አበባ አይሰጠኝም ነበር። ማንም ሴት አቢውስ በምትደረግበት ሪሌሽንሽፕ ውስጥ መቆየትም ሆነ ማለፍም የለባትም። ከመርፈዱ በፊት ጥለሽ ውጪ። ይህም ጽሑፍ በጾታዊ ጥቃት ህይወታቸው ላጡና ከጠባሳ ጋር ለተረፉ ሴቶች መታሰቢያ ይሁን። ዛሬ ዓለም አቀፍ የወንዶች ቀን ነው። አሪፍ ወንድ ሴት አይበድልም። አሪፍ ወንድ ሴት አይመታም። ቀነኒ ከነ ህመሟ ርቃን ሄዳለች። ሰውነት ይገደናል ካልን ግን የእሷ ህመም ሊያመን ይገባል፣ ጠባሳዋ ሊሰማን ግድ ይላል። ህይወት በሚያጓጓበት ለጋ እድሜ የተቀነጠሰች፣ ዛሬ ለራሷ መሟገት የማትችል ለእሷ እውነት እንድንጮ ሞራላዊ ግዴታ ጥላብን፣ ላትመለስ የሄደች ያቺ ምስኪን አበባ፣ ያቺ ምስኪን ነፍስ ፍትህ ይገባታል እና ፍትህ በሀብት በዝናና እውቅና እንዳትታፈን እንዳትደፈቅ የተቻለልን የመወጣት ሰብአዊ ግዴታ አለብን። ቤተሰቦቿም ልጃቸውን አተው ፍትህን መነፈግ የለባቸውም፣ ደግሞ ሁለት ሞት እንዳይሞቱ የምስኪኗ ቀነኒ ነፍስ ፍትህ ታገኝ ዘንድ የምስኪኗ ቀነኒ ሞት ፍትህ ታገኝ ዘንድ ግድ ይላል ፍትህ ለቀነኒ አዱኛ እሺ አንዱ አለም ጎሳ ያደረገውን ነገር ነው በቀነኒ ላይ ያደረገውን በወንድሟ ፊት በታናሽ ወንድሟ ፊት ያደረገውን ነገር ነው አሁን የምነግራቸው ማለት ነው አንደ የሚዩት አድርጎ ልኝ ይቀታል አንዱ አለም ጎሳ በታናሽ ወንድሟ በተማሪው ፊት ማለት ነው። ከውጭ ሰክሮ እንደለመደው ሰክሮ መጥቶ መሳሪያ መዘዘባት። ልጁ ወጥቶ ቪዲዮ ይሰራል እንግዲህ። ሰሞኑን መስራቱ አይቀርም። መሳሪያ መምዘዙ አይደለም ፎቶ ምንድነው መሳሪያ አምጥቶ መዘዘባት መሳደብ ጀመረ። ቢለምኑት ምን ቢሉት አይሰማም። ሰውየው አብሻው ነገር አለበት። መሳሪያውን ተንበርክከው ሲለምኑት ተኮሰው ሰው ማለት ነው። ወደ ተኮሰው ወደ ኪችን ወደ እንትን ኢቭን እስካሁን ድረስ አልተቀየረም አሉ። ፖሊስ ሄዶ ፎቶ አንስቶታል። ምን አርጋችሁ እንደምሸፍኑለት ነው። እግዚአብሔር ይወቃው። እንግዲህ በመሳሪያ ነው የያዛት ቀጥቅጦ። እናንተ ለምንድን ነው የምትሉ ሰዎች፣ በታናሽ ወንድሟ ፊት አቀባብሎ ከእንደገና፣ እግሩ ስል ወድቆ ሲለምነው ወደዛ ተኩሷል። ወደ ኪችኑ ማለት ነው። ኪችኑ ጋር ያለው በር መስታወት እስካሁን ጥይ በጥይት ተበስቷል። ኦኬ። እኔ እንደ አንተ ያለው እናንተ እየተከራከራችሁላት ያለው ገና ብዙ ጉድ እናወጣለን። በጣም ብዙ ጉድ ማለት ነው። የእናንተን ስለ ፍራቻ ወደኋላ ኋላ የምንቀርበት ምንም ምክንያት የለም። እስካሁን ጊዜ ሰተናል ለራሳችን። እኔና ከያ ከዚህ በኋላ ግን በጣም እንቅልፍ ይነሳል። አሁንም የምነግራችሁ ነገር ይህንን ነገር ለሁሉም ማድረሱ አንዷ አለም መሳሪያ የተኩስባት ነበረ፣ ያስፈራራት ነበረ። ልጅቷን አቢውዝ አድርጓታል፣ ሜንታሊን ፊዚካል ፍርዱን ለእናንተ እንግዲህ። አልገደላትም ካላችሁ ከዚህ ሁሉ በኋላ ፍርዱን ለእናንተ ይሄ ግን ትክክለኛ ትክክለኛ ማስረጃ ነገር መረጃ ነገርዛ የሞተች ቀኖች ከሌላ ከዛ ፊት ከዛ በፊት ነው

ይሄ ሁሉ እንግዲህ አምላክ እግዚአብሔር አላህ ነው ለዚች ልጅ እየቆመ ያለው እንጂ እንደ ሰው ማ ጨፍሎባታል እንደ አንዳንድ ሰዎች ሁሉም አይደለም። በጣም ድምፅ እየሆናቸው ያላችሁት ሪፖርት ኮፒሪንግ ሰው ጋር ቪዲዮ ብዙ ነገር ቀልቀል እየሰራችሁ ያላችሁ እጅግ በጣም ነው ማመሰግነው። ከዛ ውጭ ግን ብዙ ነገር እያደረጋችሁ አምላክ ግን እውነታውን እያወጣ ነው ያለው። በቀደም ቤቱም በሙሉ እሷ የሞተች ቀን ወለወሉ ቤተሰቦቿ አብረው የኖሩት ማለት ነው እስከ ፍኖሩ ድረስ እየወለወሉ ፖሊስ ደረስበት፣ ቤቱ ተወልብሎ እንደዛም ሆኖ ግን እንደው ሲይዛቸው እጅ እግራቸውን አይናቸውን አላ አላህ ሲይዛቸው ቤት ውስጥ በደም የተጨማለቀ ምንጣፍ ተገኘ። የሆኒ ማኛ ኦሮሞ ስለሚጠላ ነው፣ የውሸት ነገር እየለጠፈ ነው። ፖሊስ መጥቶ በቀደሙ ቀጠሮ ላይ አዎ፣ ከቤት ውስጥ አግኝተናል አንዳንድ መረጃ፣ በደም የተጨማለቀ ምንጣፍ አግኝተናል አለ ፖሊስ። ስልኳ ደግሞ ለአንድ ሳምንት ሙሉ ማን እጅ ላይ ነበረው? እህትዮ ጋር የነበረው ፓስወርዱን እህትዮ ታውቃለች። ብዙ ነገር አጥፍታለች። አሁንም ቢሆን ግን የኢትዮጵያ ፖሊስ መስማት ያለበት ነገር ፕሊዝ፣ የኢትዮጵያ ፖሊስ ሙሉ ነገሩን ከአይፎን ማውጣት ይቻላል። አይፎን አይን ውስጥ አንዴ የገባ ነገር ለዘላለም ይወጣል። ቢያጠፉትም ሪሳይክል ቢን ከሪሳይክል ቢን ቢያጠፉትም አሁንም ማውጣት ይቻላል። ስቲል ከአይፎን ጠፍቶ አይጠፋም። ማውጣት ይቻላልልእንዳፍ ለምን ያፈናሉ? ስልኩን ካፈኑማ አለን። አሁንም ስልኩን አምጡ ነው። የስልኳ ሞዴል ይታወቃል። ከቲክቶክ ላይ ማውጣት ይቻላል የስልኳ ሞዴል የትም አያመንተንም፣ የትም የትም አያመንተንም። ተሰቃይታለች። ከሰው ጋር ወታሽ ሃይሙና ማለት አትችልም። ሰው ማግኘት አትችልም። ከሰዎች አቆራርጧታል፣ ይዘበድባታል፣ አስዟታል። ቮይሱ አለኝ እኔ ሲያንቋሸሻት ስሰድባት ደውሎላት ርቃ ዳርጋው ታቃለች ሱ ይሄን ስታቃለ ያ እኔ በማግስቱ ደወልኩ። ሰው በሞት በማግስቱ የሚያውቃት ሰው በአካል የሚያውቃት ሰው ጋር ደወልኩ። ኢቨን የእሱ የካሴት ምረቃ ቀን ወይ አንድ ቀን ቀደም ብሎ ወይ ከሰዓታት ቀደም ብሎ እንደ ተመታችና ያንን እዛ ላይ የተገኘችው ሜካፕ ከበር አድርጋ ነው የተገኘችው። እኛ ቁጭ ብለን እዛ ላይ የተገኙ ሰዎች ናቸው፣ እንደዛ ያሉ የእሱ የሙዚቃ ምርቃት ላይ የተገኙ ሰዎች ምንድ ያሉ። እስኪ ያን ዕለት እንዴት ነበር መስላችሁ? ያን ዕለት ራሱ ፊቷ የተመታችውን ፊቷን በጣም በቅርብ በቅርብ የምታውቃት ሴት ነች። እንደዛ አለች፣ ፊቷ በድዞ በሜካፕ ነው ያንን ቦታ ከበር አድርጋ የመጣችሁ። እንደዛ ስትስቅ እውነት እንዳይመስላችሁ ከእሱ ጋር ሆነ አጅዳጅ ምናምን ታይታ ስትሄድ

አናጺ ማደላችሁ ቀርጻችሁ አንድ ሰው ታስተካክሉ። የተጣመመው የሚሳደበውን የሚማታውን አስተካክለዋለሁ እኔ ቀርጿለሁ ብለሽ ከገባሽበት መናጤ እ